ዓለም ባንክ የሚመራው ካልም ፕሮጀክት በሲዳማ ክልል በተለይም በዳሌ ወረዳ ከዚህ ቀደም በጎርፍና ድርቅ ሲጠቁ የነበሩ መሬቶች የአካባቢ ጥበቃ ስራዎች በመሰራቱ ዛሬ ላይ በአቮካዶ ፓፓያና ሌሎችም አዝርት ሰብሎች እየተሸፈነ ነው። መሬቱ ወደ ቦታው ተመለሰ። ዳጋታማ የሆነ ድንጋማ የሆነ መሬት አሁን ውሃ እየተፈሰሰ ነው ከድንጋ ውስጥ በዚህ አቡካቶ አሁን ድንጋማ ላይ ፍራማ ሆኖ የተገኘው ብናት ነው። በዚህ ደረጃ ሶስት አውካቶ አንድ ኪሎ ነው። አንድ ኪሎ ወደ ሰማንያ መቶ ሀያ ብር አካባቢ ነው። በዚህ ቁጥሩ ከባይ ሀያ አራት አካባቢ ኩንታል ይወጣል። ዓለም አቀፍ ረጂ ተቋማት በኢኮኖሚ ዝቅ ያሉ ሀገራትን ለመደገፍ የሚያደርጉት እንቅስቃሴ ውጤት የሚያመጣው ተቀባዩ ሀገር በሚቀርጸ ፕሮጀክት ላይ ይመሰረታል። በኢትዮጵያ ቀድሞ የነበረውን የረጂ ተቋማትን ሀብት የምንጠቀምበት መንገድ አሁን ተለውጧል ብሏል የግብርና ሚኒስትሩ ዶክተር ግርማ መንቼ። ተቋማቱ የኢትዮጵያን ሕዝብ ሊለውጡ የሚችሉ ዘላቂ ስራዎች ላይ እንዲያተኩሩ በመደረጉ በአረንጓዴ አሻራና አካባቢ ጥበቃ ላይ በሲዳማ ክልል የሰሩ ስራ ቀድሞ ለመኖር የማይመቹ አካባቢዎችን የለወጠ ስለመሆኑ አንስቷል። ኢትዮጵያ አሁን የምትፈልገው የለደራሽን ሳይሆን ዘላቂ መፍትሄም የሚያመጣ አጋርነትን ነው ያሉንን ጸጋዎቻችን ለይተን የስራ እድል አማራጭ ሊሆኑ የሚችሉትን ጉዳዮች ለይተን፣ ወጣቶችንና ማህበረሰቦችን በዛ ላይ አደራጅተን ያለውን ችግር ለመቅረፍ የሚያስችል ጥሪት እንዲያፈሩ የመደገፍ ስራ ነው። ይሄ ነው ራሴን የመቻል ጉዞ ነው የምንለው። እና አለም ባንክ በተፈጥሮ ሀብት ስራ ላይ ካልም የሚባለው ፕሮጀክት ማህበሮች ያግዛል እነዚህ ማህበራት ተጠናክረው ራሳቸው እስኪቆሙ ድረስ ነው የሚያግዘው። ከዛ በኋላ ራሳቸውን ችሎ ይቀጥላሉ። ዓለም አቀፍ ረጂ ተቋማት ኢትዮጵያን ከሚደግፉባቸው ዘርፎች የውሃ ሀብት ተደራሽነትን ማስፋት አንዱ ነው። እስካሁን እንደ ሀገርም 76 ሚሊዮን ዜጎች የመጠጥ ውሃ ተጠቃሚ ማድረግ መቻሉን የሚያነሱት የውሃና ኤነርጂ ሚኒስትሩ ዶክተር ኢንጂነር አብታሙ ይተፋ ይህ የተቻለው በአጋር አካላትና በመንግስት ትብብር ነው ብለዋል። ይህ ስራ ውጤታማ እንዲሆንና እንዲሰፋ በጥንቃቄ መጠቀም ያስፈልጋልም ይላሉ። እንደ ሀገር ወስደን ብናይ በአሁኑ ሰዓት ወደ አንድ ነጥብ ሶስት ቢሊዮን ዶላር የሚሆን ፕሮጀክቶች በስራ ላይ ይገኛሉ። ሁሉም ኢትዮጵያ ኮርነር ላይ በመጠጥ ውሃም በሳይት እሽልም በከርሰ ምድር ውሃ ጥናት ላይ ስራዎች የተሰሩ ይገኛሉ። በዛ በዛ ደረጃ ላይ በጣም አበረታች ውጤቶች አግኝተናል ማለት ነው። ዓለም ሊያግዘን ይገባል የሚል አቋም አለም። ማለት ነው ውሃውን የሚያንቀሳቅስ ውሃውን የሚመሩ የውሃ ተቋማትን ማስተዳደር የሚችሉ ኮሚቴዎች ይዋቀራሉ። የሲዳማ ክልል ሰ መስተዳድር አቶ ደስታ ሌዳሞ በአለም ባንክ እየተሰሩ የልማት ስራዎች የክልሉን ሕዝብ ተጠቃሚ የሚያደርጉ ናቸው ብሏል። በንጹህ የመጠጥ ውሃ ተደራሽነት ብቻ 140 ሺህ አባወራዎችን ተጠቃሚ የሚያደርጉ ፕሮጀክቶች በሌማት ትሩፋትም ቢሆን በዶሮና በከብት እርባታ ላይ እንዲሁም በአካባቢ ጥበቃን በተለይም ቀድሞ ለመኖር የማይመቹ የነበሩ አካባቢዎችን የመቀየር ስራው በእነዚህ አጋር አካላት መሰራቱም ለአካባቢው ለውጥ አምጥቷል የሚላሉ ወደ 15 የሚሆኑ ፕሮጀክቶች ስራ ላይ ውለዋል። እነዚህ ፕሮጀክቶች በከተማና በገጠሮች የተገነቡ ናቸው። በዚህም አሁን እየተጠናቀቁ ያሉ ፕሮጀክቶች ሲጠናቀቁ ከ140 ሺህ በላይ የሆነ ህዝብ ንጹህ መጠጥ ውሃ ማግኘት የቻለበት ሁኔታ፣ ከአለም ባንክ ለእነዚህ ፕሮጀክቶች ወደ 750 ሚሊዮን ድጋፍ የተገኘበት ሁኔታ፣ እነዚህ በድምሮ ህዝባችንን የጠቀሙ ስራዎች እየተሰሩ መሆናቸውና ስራዎቹም በአግባቡ ተይዞ እየተተገበሩም ቀጣይነት ባለው ሁኔታ እየጠቀሙ የሚቀጥሉ መሆናቸውንም ተመልክተናል። ኢትዮጵያ የጀመረችው ራስን የመቻል ጉዞ ውጤት እንዲያመጣ ዓለም አቀፍ ተቋማትና ሀገራት የሚያደርጉት ድጋፍ አበርክቶ የጎላ ስለመሆኑ ያነሱት የግብርና ሚኒስትሩ ዶክተር ግርማ መንቴ እርሱን የምንጠቀምበት መንገድም በጥንቃቄ ይመራል ብለዋል። ከሰብአዊ እርዳታ ወደ ዘላቂ ራስን ወደ መቻል እርዳታ ነው መሄድ ያለብን። እኛ ደግሞ በየደረጃው ያለው አመራር ይሄንም በአግባቡ ስራ ላይ መዋልና የመምራት ጉዳይ ያስፈልጋል። የሌማት ትሩፋት ስራ ሲዳማ ክልል ሞዴል ነው። አመራሩ ትኩረት ሰጥቶ ከመራ እንዲህ አይነት ውጤቶች ይገኛሉ የሚል እምነት አለኝ። በሲዳማ ክልል በተለያዩ አካባቢዎች በረጂ ተቋማት እየተሰሩ ፕሮጀክቶች ውጤት እያመጡ በመሆናቸው ማህበረሰቡም እነዚህ ጅምር የልማት ስራዎችን በመጠበቅና በማስፋት ሊጠቀም እንደሚገባም ተመላክቷል።